በግራ በኩል የሚታየው ምስልና በቀኝ በኩል የሚታየው ጭፈራ ለየቅም ነው የአሸኙትም ወይ ዘፈን የተፈቀደው በቀኝ በኩል ላሉት ነው በግራ ያሉት በሞት በቀኝ ያሉት ደግሞ በፌሽታዋ ዜማ ላይ ናቸው ነገሩን ፈታ አድርገን እናብራራው በዚህ ምስል ላይ በግራ በኩል ያሉት ህፃናት ከተለያዩ የኢትዮጵያ አካባቢዎች እየታፈኑ ተይዘው ወደ ወታደራዊ ካምፕ ለመግባት የሚጫኑበትን አውቶብስ እየተጠባበቁ ናቸው ወደ ሞት ዓለም የሚወስዳቸውን አውቶብስ በሰልፍ የሚጠብቁትን እምቦቀቅላዎች ገድለው ለመሞት የሚሄዱ ታዳጊዎች በግራ በኩል ተሰልፈዋል። በቀኝ በኩል ያሉት ወታደሮችና ጄኔራል ደግሞ ነገ ሰርግ አላቸው። አዲስ አበባ አይታው የማታውቅ ነው የተባለለትን ሰርግ ለመታደም ሽር ጉድ ላይ ናቸው። የኮማንደርና አየር ወለድ እዛዛዥ ሌተናንት ጀነራል ሹማ ብደታ ሀዊ የተባለችው ልጃቸውን ለሌላኛው የመከላከያ ጀነራል ተስፋ ያያለው ልጅ ለናኦል ይድራሉ። በሌላ አገላለጽ ሁለቱ ጀነራሎች ልጆቻቸውን ድረው በጋብቻ ይጣመራሉ። አሸኙትም ወይ አሸኟትም ወይ ብለው ሊድሩ ዋዜማው ላይ ናቸው። እንደተነገረለት ከሆነ ድል ያለ የሚለው ቃል ብቻው የሚገልጸው ጉልበት የማይኖረው ሰርግ ነገ አዲስ አበባ ታስተናግዳለች። ከራሱ ከመከላከያ፣ ከባለሀብቶች፣ ከባንኮች፣ ከልማት ማህበራትና ከመሰል አካላት ብቻ ጄኔራል ሹማ ልጃቸውን ሊድሮ ነው ተብሎ 165 ሚሊዮን ብር ተሰብስቧል። ይህንንም ገንዘብ ያሰባሰበው ኮሚቴ ተመሳሳዩን ለጄኔራል ተስፋዬ ስለማድረጉ ተሰምቷል። ለእሳቸው ምን ያህል እንደተሰባሰበ ባይታወቅም ለሁለቱም ወገኖች ሰርግ መደገሻ ተብሎ የተዋጣው ገንዘብ ግን ሩብ ቢሊዮንን አልፎ 300 ሚሊዮን መድረሱ ታውቋል። እነዚህ ጄኔራሎች ልጆቻቸውን አሸኙትም ወይ አሸኟትም ወይ ብለው የሚሸኟቸው ወደ ትዳር ነው። የኢትዮጵያ እናት ግን ልጆቿን ተነጥቃ ለወግ ማዕረግ ማድረስም ወግሽ አይደለም ተብላ ተንሰፍስፋ ያሳደገችው ገርጥታ ያጎረመሰችው የአብራኳ ክፋይ ከቤቷ ታፍኖ ወደ ሞት ወረዳ ይወሰዳል። በእርግጥም ኢትዮጵያ እንዲህ ያለች ነች። የነ ተስፋ አያሌውና የሌላው ተብላ ልትከፈል የምትችል ለአቅመ አዳም የደረሰ የጀኔራል ልጅ በመቶ ሚሊዮኖች ይዳራል። ለአቅመ ማገናዘብ ያልደረሰ የኢትዮጵያ ልጅ ደግሞ ወደ ጦር ካምፕ ይጋዛል። የነ ጀኔራል ሹማ ዘመድ አዝማድ ነገ በሚሊኒየም አዳራሽ ለሰርግ ሲሰባሰብ፣ የኢትዮጵያ ታዳጊዎች በጦር ላይና ብርሸለቆ ይሰባሰባሉ። የአዲስ አበባዎቹ ለህይወት የብርሸለቆቹ ለሞት። እንዲህ ያለ ቀለም ባለባት ኢትዮጵያ ውስጥ ባለፉት ዓመታት ከዓለም ሕግ ከኢትዮጵያ ሕግና ከሰው ልጅ ሞራል ውጭ የሆኑ አያሌ ጉዳዮችን ያሳየን የኦህደድ ብልጽግና ህፃናትን ለጦርነት መመልመሉ ማስገደሉና የጥይት ማብረጃ ማድረጉ ግን እምብዛም የተነገረለት አይመስልም። የደብተር ቦርሳ አንግተው ትምህርት ቤት ሲሄዱ ትምህርታቸው ላይ ለመጎበዝ ለጥናት ሰብሰብ ባሉበት ታፍሰው ከሚወሰዱ ታዳጊዎች መካከል የ15 ዓመቱ አበባው አንዱ ምስክር ነው። ቀለም ፍለጋ ወደ ትምህርት ቤት ሲሄድ የሰፈር ሚሊሻ ያዘው። በለብለብ ስልጠና ከካምፖቶ ባልጠና ትከሻው ጠመንጃ ይዞ ራሱን ጦር ሜዳ አገኘው። አበባው በላይ ወንድም ነው ይባላል የመጣሁት ካወለጋ 15 ሳንቲ መስኛ ክፍል ነበረ አምባሮ እዱ ወደ ትምህርት ቤት ስንሄድ ነው ትምህርት ቤት ስንሄድ በዛው ብዙ የትምህርት ቤት ዩኒፎርሙን አስወልቀው የወታደር ሬንጀር ያለበሱት ገዢዎች ላጲስና እርሳስ በያዘባቸው ጣቶቹ የጥይት እርሳስ እንዲተኩስ ላኩት። የደብተር ቦርሳ ባነገተበት ትከሻው ሰው ገዳይ ክላሽ አሸከሙት። የአበባው አባት እንደ ጄኔራል ሹማ ልጁን አስተምሮ ማስመረቅ፣ አሸኙትም ወይ ብሎ መዳር አልታደለም። የ16 ዓመቱ አብርሃም ዳኘው ታሪኩም እንዲሁ ያለ ነው። የስምንተኛ ክፍል ትምህርቱን አስቋርጠው አንጠልጥለው ጦር ሜዳ የወሰዱትን ሰዎች የሚፋረድ የሚመስል እምባ ያንባ ውሃ ውሀም ውሃም እያለ እናቴና የሰፈር ጓደኞች ናፈቁኝ ይላል ስሜ አብርሃም ዳኘው እባላለሁ የመጣሁት ከአማራ ክልል ነው ዝሆኔ ማዕከላዊ ጎንደር ስምንተኛ ክፍል ተማርኩ እድሜ አስራ ስድስት ነው የሰለጠንኩትም ጦላይ ማሰልጠኛ ነው ሶስት ወር ሙሉ ነው የሰለጠን ብዙ ሰው ተሰውቷል ቁስሎም ያልወጣለ ሙቷ ተቀበራለ እኔ እጅ ሰጠው አልገደሉኝ ደደቢት ጠራ። በጣም አስከፊ ነው። ውጥልና ሌላ ሰው እንዳይገባ ገባ። ያው እናቴም ናፍቃኛለች፣ ሰፈር ጓደኞችን፣ ሁሉም ነገር ናፍቀው። የኢትዮጵያን ሕፃናት እንዲህ እያስለቀሱና እያስጨረሱ ያሉት ገዢዎች እነሱ አስረሽ ምችው ለማለት ገንዘብም ሞራልም አልቸገራቸውም። ትምህርት ቤት የሄዱት እንደ አብርሃምና አበባ ያሉ ታዳጊዎች ብቻ ሳይሆኑ እናቶች ሱቅ የላኳቸው የ12ና የ13 ዓመት ታዳጊ ልጆቻቸውም በመንግስት ታፍሰው እየተወሰዱ ይማገዳሉ። እዚህ ጋር የፎዚያን ወንድምን እንጥቀሰው። ፎዚያ ለዚህ ዝግጅት ሲባል ስሟ የተቀየረ ኢትዮጵያዊት ነች። እናቷ ቡና ግዛ ብለው ሱቅ የላኩት የ13 ዓመት ወንድሟ ተይዞ ወደ አዋሽ ወታደራዊ ማሰልጠኛ መወሰዱን በሳግ ተሞልታ ከእንባ ጋር እየታገለች እንደ የተናገረችውን እናስታውስ። ታናሹ ወንድሜ ማለት ነው። ወላ ያው ያገቱትም የወሰዱትም የህግ ኃይሎች ናቸው። አሁን እናቴ በዛ ምክንያት ዛሬ አራተኛ ቀን ነው አሁን አዋሽ አዋሽን ታቀታለሽ ከአዳማ ወደዚህ ያለችው ወደዛ ወስደውታል እና ምን እንደምናደርግ ግራ ገብቶናል ገና የአስራ ሶስት አመት ልጅ እኮ ነው የስምንተኛ ክፍል ተማሪ ነው በተለይ ፈተና ደርሶበታል ቀጥቅጠው ማዘር ልካው ቡና እንዲገዛላት ልካው ለካው ያን ነቃ ገዝቶ ሲመለስ ቅጥቅጥ አድርገው ሰባብረው መለሱ በዛ ወሰዱት። የደብተር ቦርሳ አንግተው ትምህርት ቤት መሄድ የሚገባቸውን ወጣቶች ከሱቅ ደጃፍ ላይ እያንጠለጠለ የሚወስደው የአብይ አህመድ ግለሰባዊ መዋቅር ብዙ ሐዘን በየቤቱ ሲገባ አንዳንድ የቀደመውን ዘመን የሚያውቁ ሰዎች የደርግ ዘመን መጣብን ማለት ጀምረዋል በእርግጥ በደርግ ዘመንም አስገዳጅ ወታደራዊ ምልመላ እንደነበር ራሳቸው ባለስልጣናቱም ጽፈዋል ከቤት ከትምህርት ቤት ከእርሻና መሰል ቦታዎች ጭምር በርካታ ወጣቶችን ብሔራዊ ውትድርናና የእናት ሀገር ጥሪ ወዘተ እያሉ አፍሰው መውሰዳቸውን አምነዋል እንዳሁኑ ህፃናትን መልምለው ወደ ጦር ሜዳ መውሰዳቸው በተረጋገጠም ሆነ በገለልተኛ አካል አልተጻፈም ኢትዮ ፎረም በወቅቱ እንደ ሂውማን ራይትስ ዎች ያሉ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ለማገላበጥ ሞክሯል። ሻቢያ የደርግን መንግስት ለመክሰስ ሲል ካቀረባቸው መረጃዎች ውጭ ሕፃናት በአብዮታዊ ሰራዊት ውስጥ ስለመግባታቸው ያረጋገጠ ነጻ ተቋም እንደሌለም ለመገንዘብ ችለናል። የኢትዮጵያ ታዳጊዎች ወደ ጦር ግንባር እየተወሰዱ የሚማገዱበት ዘመን ይሄው የብልጽግናው አገዛዝ ጊዜ ሆኗል። ይህንን ያለው ደግሞ የተባበሩት መንግስታትም ጭምር ነው። የራሱ የብልጽግናው መንግስት በጀትና ኃላፊ የሚመድብለት የሰብአዊ መብቶች ኮሚሽንም ይህንኑ አረጋግጧል። የእነዚህን ተቋማት ሪፖርቶች ከማየታችን በፊት የመሐመድ ዩሱፍን ታሪክ እንመልከተው። መሐመድ የአስራ ስድስት ዓመት ታዳጊ ነው። የዕድሜ አቻዎቹ ከሚውሉበት ቦታ ለመዋል እንደወጣ ሚሊሻን ጠልጥሎ ለመከላከያ አስረከበው። መከላከያ ተቀብሎ ወታደራዊ ማሰልጠኛ ካምፕ አስገባው። ታዳጊው ከስልጠና ቦታ ከወጣ በኋላ ከግንባር ጠፍቶ የትውልድ ቀየውን ፍለጋ ሲሸሽ የአፋር ልዩ ኃይል መንገድ ላይ አገኘው። ይዞ ለሰባት ወር አሰረው። በመጨረሻም እንደገና ለመከላከያ ተሰጠ። የኔ ስም መሐመድ ዩሱፍ ይባላል። አስራ ስድስት ዓመት ነው። እኔ በፍላጎት አልመጣም ሲደመር ስልጠና ከሰለጠነ በኋላ ነ ጉ አልገባም አይፈልግም ብዬ ጠፍቼ ሄዳል። ከሄዳ በኋላ አፋር ውስጥ ሄዳል። በቃ እንትረል ከዛ ያዛለ የአፋር ልጅ። ከዛ እስር ቤት ቆየ እንትን ሐዋሽ አርባ ሐዋሽ አርባ ሰባት ዓመት ቆየ ሰባት ወር ቆየ። እነ መሐመድና አበባው እነ አብርሃም ሆኑ ሌሎች በህይወት የተረፉ ናቸው። አያሌም ቦቀቅላዎች የጅብራት የአሞራሲ ሳይሆነው ቀርተዋል። ህፃናትን ብቻ ሳይሆን የአእምሮ ህሙማንንም ለውትድርና እየበለመለ ወደ ካምፕ እየወሰደ መሆኑም የራሱ የብልጽግና መንግስት የሰብአዊ መብቶች ኮሚሽን ባሳለፍ ነው ህዳር መጨረሻ ባወጣው መግለጫ አስታውቋል። ይህ በምስሉ ላይ የሚታየው የኮሚሽኑ ሪፖርት በሻሸመኔና በጅማ ያገኘውን እማኝ አድርጎ ሲያትት እንዲህ ይላል። ኮሚሽናችን በሻሸመኔ ከተማ ባደረገው ክትትልና ምርመራ ዕድሜያቸው ከ18 ዓመት በታች መሆኑን የገለጹ ህጻናት ወታደራዊ ስልጠና ትገባላችሁ በሚል ወደ ማቆያ አዳራሾች እንዲገቡ መደረጋቸውን አረጋግጧል። በሁርፋ ክፍለ ከተማ ሐሌሉ ወረዳ ውስጥ በማቆያ አዳራሽ ከነበሩና ካነጋግርናቸው 32 ሰዎች መካከል 14ቱ እድሜያቸው ከ15 እስከ 16 ዓመት መሆኑን የገለጹ ሲሆን አንድ ህፃን ደግሞ እድሜው 11 መሆኑን ገልጿል። ከትምህርት ቤት ሲወጡ ከነ ዩኒፎርማቸው ሐሌሉ ወረዳ ወደሚገኘው ማቆያ አዳራሽ እንዲገቡ የተደረጉ የአምስተኛ ክፍል ተማሪ የሆኑ ሁለት የ15 ዓመት ህፃናት ወደ አዳራሹ ከገቡ በኋላ ሁለት ሳምንት እንደሆናቸው ገልጸው የገቡበትን ሁኔታ ሲያስረዱ እንዲህ ይላሉ። ከትምህርት ቤት ስንመለስ መከላከያ ለሚገቡ 25 ሺህ ብር ይሰጣል ብሎ አንድ ግለሰብ በባጃጅ አሰፈረን። ከዚያ ወደ ዜሮ አንድ ቀበሌ ሐሌሉ ወረዳ ወደሚገኘው አዳራሽ ገባን። ነገር ግን ከገባን በኋላ መውጣት አልቻልንም፣ በማለት ተናግረዋል። በጅማ ከተማ ያነጋገርነው የ14 ዓመት ህፃን ስለተያዘበት ሁኔታ ሲያስረዳ ደግሞ እንዲህ ይላል። ህዳር 2 ቀን 2017 ዓ.ም ከምሽቱ ሁለት ሰዓት ተኩል ላይ ወደ ቤቴ እየሄድኩ እያለ መንገድ ላይ ቆመው የነበሩ ሚሊሻዎች ባትሪ አብርተውብኝ አስቆሙኝ። መታወቂያ ሲጠይቁኝ እድሜ ገና 14 ዓመት ነው፣ የሰባተኛ ክፍል ተማሪ ነኝ፣ መታወቂያ የለኝም ብየ ስመልስ ቀበሌ ሄደህ ጉዳይ ይጣራል በማለት ወደ ቀበሌ ወስደው ብዛታቸው ከሀያ በላይ ከሚሆኑ ወጣቶች መካከል ቀላቀሉኝ። ከዛም እነሱ ሄዱ። ለመከላከያ ሰራዊት አባልነት መያዜንም ወጣቶቹ ናቸው የነገሩኝ። በማግስቱ በድብቅ ለቤት ሰዎች ደውዬ ካሳወቅ በኋላ በኋላ ለመውጣት ችያለሁ ብሏል። እነዚህ ታሪኮች ቃል በቃል የተወሰዱት ከመንግስታዊ የሰብአዊ መብቶች ኮሚሽን የባለፈው ህዳር ሪፖርት ላይ ነው። በዚሁ ሪፖርት ላይ አእምሮ ህመም ለጎዳና ዳርጓቸው አቅላቸውን አስቶ ከሰው ለይቷቸው የሚሰቃዩ ሰዎችን ጭምር አፍሰው ለውትድርና እየመለመሉ መሆኑንም ገልጿል። በፈረንጅ አቆጣጠር ጥቅምት 203 ይፋ የተደረገውና በሰሜን ኢትዮጵያ በተካሄደው ጦርነት ላይ ምርምር እንዲያደርግ የተቋቋመው የተባበሩት መንግስታት ኮሚሽንም ታዳጊዎች ጭምር ለጦርነት ተመልምለው መዋጋታቸውን ይፋ አድርጓል። ስሜም ሙልቀን ወዲያጅ መኮንን ነበራለሁ። የመጣሁበት አካባቢ ከደቡ እድሜ 17። ዓለም አቀፉ የህፃናት መብቶች ስምምነት፣ የአፍሪካ ህፃናት መብቶችና የደህንነት ቻርተር እንዲሁም ህፃናትን በትጥቅ ግጭቶች ውስጥ ማሳተፍን በተመለከተ የወጣው ዓለም አቀፍ የህፃናት መብቶች ስምምነት አማራጭ ፕሮቶኮል ከ18 ዓመት በታች የሆነ ማንኛውም ሰው ህፃን እንደሚባል ይደነግጋል። እነዚህን ድንጋጌዎች ደግሞ ኢትዮጵያ እንዳለ ተቀብላ በህገ መንግስቷ አንቀጽ ዘጠኝ ላይ እንዲገባ አድርጋለች። በእነዚህ ድንጋጌዎች መሰረት ይህንን ውል የፈረሙ ሀገራት ከ18 ዓመት በታች የሆኑ ህፃናትን በማናቸውም ሁኔታ አስገድዶ ወይም ያለፈቃድ በሰራዊት አባልነት መመልመል እንደማይቻል ተስማምተዋል። በህፃናት የሚፈጸም ማንኛውንም አስከፊ የጉልበት ብዝበዛን ለማስቀረትና አፋጣኝ እርምጃዎችን ለመውሰድ የወጣ የዓለም አቀፍ የሥራ ድርጅቶች ስምምነት ሕፃናትን በማስገደድ ለውትድርና መመልመል አስከፊ የሕፃናት ጉልበት ብዝበዛ እንደሆነና መንግስታት ይህንን መከላከል እንዳለባቸው ያስገነዝባል። የአፍሪካ የሕፃናት መብቶችና ደህንነት ቻርተርም ሕፃናት በጦርነት ወይም በግጭት ውስጥ እንዳይሳተፉ በተለይም በጦር ሠራዊት አባልነት እንዳይመለመሉ ማንኛውም አስፈላጊ እርምጃ እንዲወሰድ ቻርተሩን በፈረሙት ሀገራት ላይ ግዴታ ይጥላል። ሕፃናትን በውትድርና መመልመል ዓለም አቀፍ የጦር ወንጀል እንደሆነ የሚያስቀምጡ የተለያዩ ሕጎች አሉ። ታዳጊዎችንና ሕፃናትን ለውትድርና መመልመል የጦር ወንጀል ነው ብላ ከደነገጉ አገራት አንዷ ኢትዮጵያ ስትሆን ከዚህ ጋር የተገናኙ የሰብአዊ መብት ድንጋጌዎች ሁሉ ሳይሰረዙና ሳይበረዙ እንደወረደ ተቀብላችኋለች። ከሕገ መንግስታዊ ድንጋጌ ባሻገር በወንጀል ሕጉም ላይ ይህ ተካቶ ቅጣትን እንደሚያስከትል ተጽፏል። የኢትዮጵያ የወንጀል ሕግ ማንም ሰው በጦርነት በግጭት ወይም በጠላት ወረራ ጊዜ የዓለም አቀፍ ሕግ ድንጋጌዎችና የዓለም አቀፍ የሰብአዊ መብት ሕግጋትን በጣሰ አኳን ዕድሜያቸው ከ18 ዓመት በታች ሆኑ ልጆችን በጦርነት ውስጥ እንዲሳተፉ ለማድረግ ለወታደራዊ አባልነት መመልመል በሰላማዊ ህዝብ ላይ የሚፈጸም የወንጀል ድርጊት እንደሆነና ከአምስት ዓመት እስከ ሃያ አምስት ዓመት ሊደርስ በሚችል ጽኑ ስርዓት ወይም ነገሩ በጣም ከባድ በሆነ ጊዜ ደግሞ በእድሜ ልክ ጽኑ ስርዓት ወይም በሞት ሊያስቀጣ እንደሚችልና ህፃናትን በጦርነት ወይም በግጭት ውስጥ ማሳተፍ የጦር ወንጀል እንደሆነ ይደነግጋል። ብርሃኑ ጁላን ፊልድ ማርሻል ለማስባል ተብሎ የተሻሻለው የመከላከያ አዋጅ ግን ለሀገር መከላከያ ሰራዊት አባልነት የሚመለመሉ ሰዎችን ዝቅተኛ ዕድሜ ጣራ አላስቀመጠም። ይህም የኢትዮጵያን ሕፃናት ከእናታቸው ጉያና ከትምህርት ቤታቸው እያፈሱ እንደወስዱ አስችሏቸዋል። እናም እነ ሹማ ብደታ እልል ብለው ልጃቸውን ሲድሩ ነተስፋ ያያሌው መርቀው ሲሸኙ፣ የኢትዮጵያ ወላጆች የአብራኮቻቸውን ክፋዮች እየተነጠቁ ለሞት ይገብራሉ። ያሸኙትም ወይ ጉራማይሌም እንዲህ አለ ነው ለሹማ ሲሆን ለሕይወት ለኢትዮጵያ እናትና አባቶች ግን ለሞት። መልካም ሙሉ መመኘት በዚሁ እንሰናበታለን።